እና እናንተም ደግሞ እያላችሁ ነበረ፣ በቃ ከህይወትሽ አስወጪ ምናምን። በእናንተ ሀሳብ ተስማምቻል ሁሉም ነገር ማለት በህይወቴ ላይክ አዲስ ነገር ይመጣል ብዬ አስባለሁኝ። ስለዚህ ያን ያ አዲስ ነገር ደግሞ ሲመጣ አብረን ነው እንደሰተው። ስለዚህ ብቻ የሆነ የሆነ ነገር እየታየኝ ነው። እና ሄለን ጥርታለች እየተባለ ነው ደግሞ፣ ወሬ አይደበቅም ሰማሁ። የማይሰማ ነገር በነገራችን ላይ እሱን ላይክ እሱን ከህይወቴ ማስወጣቴ ምናምን ቅር ብሎኛል እንደ እውነቱ ከሆነ ማለት ነው። ለምን በጣም እንጃ፣ ጥሩ ሰው ነው ምናምን፣ ለሱ ትልቅ አክብሮት ነበረኝ ምናምን። ግን ደግሞ አንዳንዴ የማይሆን ነገር ደግሞ ከሆነ በግድ ለምን አልሆነም ምናምን ብዬ ደግሞ ችግር አደለም። እና ሳሎኔ ይሄንን ይመስላል። በደንብ አሳየልኝ፣ በደንብ አሳየልኝ። ሳሎኔን ያሳየልኝ እና ከዛ ወደሚቀጥሉት ክላሶች ምን ሄድ ይሆናል ቤት ነው እኔ ይሻላለ ቤት ይሻላል። አይኖን እንደምሻል እና ቤተሰቦች፣ አዲሱ ቤቴ ይህንን ይመስላል። አንድ ቀን ምግብ ሰርቼ እበላለሁ ለእናንተ አበላችኋለሁ ብለን ነበር። አይሆንም ለምን መሰላችሁ ማይሆነው? ሩቅ ናችሁ። ግን ቤቴ ከመጣችሁ ናሆን እዚህ ኪችን፣ የተሰራ በእኔ እጅ የተጋገረና እየተሰራ ወጥ የተጋገረ እንጀራ ትበላላችሁ። እና እንዳያችሁት ይመስላል ቤቴ። እንዴት ወደዳችሁት? አልወደዳችሁትም? እና ወደፊት ደግሞ እንደዚህ አይነት የራሴ ቤት ይኖረሽ፣ አሜን መርቃችኛል። አሜን። ሰላም፣ ሰላም፣ ሰላም። እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ ወይ? እንዴት ናችሁ? እኔ ፈጣሪ የተመሰገነ ይሁን በጣም ደህና ነኝ አለው። እናንተም በያላችሁበት ሰላም ጤና እንድሆናችሁ ባለ ትልቅ ተስፋ ነኝ እንድትሆኑም ደግሞ ምኞቴ ነው። ዛሬ እንግዲህ ቤተሰቦች በአዲስ ነገር እንደዚህ ፋ ከሽ ብዬ አታኝ ነጭ በነጭ ለብሼ ቋ ቀጭ ጢን ብዬ መጥቻ አለሁ እና ፊቴ ላይ ምናምን ምን ይታያችኋል? እስቲ ምንም አይታየም እንዳትልኝ። እናንተ ኮ ታገረጡኛላችሁ። አታገርጡኝ፣ ፊትሽ ላይ ይታያል ውበት ምናምን በሉኝ። አውቄ ነው። ለማንኛውም እዚች ጋር ትንሽ አይኔ እንግዲህ አይኔ ላይ የሆነች ነገር ወታለች፣ ያው ሊታያችሁ ይችላል ምናምን እና የሆነች ነገር ወታለች። እንግዲህ ትውጣ፣ ትጠፋለች ተብሎ ይታሰባል። እሺ ወደ መጣሁበት ጉዳይ ስመለስ ሄለን ጠፍታለች እየተባለ ነው። ደግሞ ወሬ አይደበቅም ሰማሁ። የማይሰማ ነገር የለም። አገሮች እንዲህ ነው የሳኩት። እኛም ስንሰማ ደንግጠናል በእውነቱ ማለት። ጠፍቻለሁ እኔ ጠፋሁ መሰለኝ። ጠፋሁ እንዴ? ኧረ እኔ ጠፍቻ አደለም ቤተሰብ ተው እንጂ። እኔ ጠፍቻለሁ፣ መጥፋትም አልፈልግም እና ደግሞ አልጠፋም። ብጠፋም ደግሞ ለእናንተ ሳልነግር አልጠፋም። እና ምንድን ነው መሰላችሁ ትንሽ ልቀልድ ብዬ ነው፣ ልቀልድ ምናምን ብዬ ነው ስለናፈቃችሁኝ። እና የሆነው ነገር እንዴት እንደሆነ ላስረዳችሁ ነው ዛሬ የመጣሁት። ምክንያቱም ትናንትና ምናምን ትንሽ ግርግር ምናምን ተፈጥሯል መሰለኝ። ምክንያቱም ደግሞ ይሄ ለንጠፋችሁ ተብሎ ማለት ነው ረን ያልጠፋውም አለው ያው ያ ቆም ያለው ምንም አልጠፋውም ማለት ነው። አለው እዛው አዲስ አበባ ከተማ ውስጥ ነው ያለውት አለው፣ አልጠፋውም። እና እንደዚያ የሆነበት ምክንያት ምንድነው መሰላችሁ አንዳንዴ ወደ ህይወታችሁ ማስገባት፣ ሰው ወደ ህይወታችሁ ማስገባት ሲኖርባችሁ ወደ ህይወታችሁ ታስገባላችሁ፣ ከህይወታችሁ ደግሞ ማስወጣት ሲኖርባችሁ ታስወጣላችሁ። ማለት ከህይወታችሁ መውጣት ያለበት ሰው ህይወታችሁ ውስጥ ስታስቆዩ ችግር ይፈጠራል። እንደገና ደግሞ ህይወታችሁ ውስጥ መግባት ያለበት ሰው ደግሞ ከህይወታችሁ ስታስወጡ ደግሞ ችግር ይፈጠራል። ማለት ሁለቱም ጋር ይሄ ወደፊታችን ደስተኛ እንዳንሆን ነው። ምን ሆነው ስለዚህ ማድረግ ያለብን ትክክለኛ የሆነውን ነገር ነው። መግባት ያለበት ገብቶ መውጣት ያለበት ደግሞ ይወጣል ማለት ነው ከህይወታችን። ምክንያቱም ሰው በህይወታችን መኖሩ ቢያንስ እንኳን ባይጠቅመን እንኳን ሊጎዳን አይገባም። ከጎዳን ደግሞ ያ ሰው ከህይወታችን መውጣት አለበት ማለት ነው። ይህንን ደግሞ ያልኩበት ምክንያት ምንድን ነው፣ ሰሞኑን ብዙ ነገር እያየው ነበር እና እናንተም ኮሜንት ስትሰጡኝ ምናምን እያየው እኔ ብዙ ጊዜ ታውቃላችሁ፣ ማለት ዩቲዩብ ላይ ኮሜንት ምናምን አላይም ምክንያቱም አሁን ላይ ደግሞ እኔም አይደለሁም የራሴን ዩቲዩብ እየተቆጣጠርኩት ያለሁት። ስለዚህ ብዙም ደግሞ ኮሜንት ምናምን አላይም እና ሰሙኑን ግን ለማየት ሞክር የነበረ ምናምን ሄለን ማለት አንቺ ጠንካራንሽ ብዙ ነገር አሳልፈሻል። ዛሬም ደግሞ ብቻሽን መቆም፣ ብቻሽን መሆን፣ ብቻሽን ብዙ ነገራቶችን መታገል ትችያለሽ። ስለዚህ ምን አስፈለገ እንደዚህ አይነት ግብግብ፣ እንደዚህ አይነት ጭቅጭቅ፣ እንደዚህ አይነት ነገር ውስጥ መግባትሽ ምንም አይጠቅምሽም እያላችሁ ነበረ። እኔ ላይክ ምንድን ነው መሰላችሁ እንደዚያ እንትን ያልኩትኝ ምናምን አለ አይደል፣ የሆነ ምን አይነት ልበላችሁ ብቻ ከህይወታችሁ የሆነ ነገር ላይክ ቻሌንጅ ማለፍ የምትፈልጉለት ሰው እንደዛ አይነት ሰው ነበው እና ለእኔ ቢኒ ላይክ እንደዛ ብዬ አስቤ ነበረ። ማለት ይሄ ነገራቶችን ምናምን ታውቁኛላችሁ። የኔ ባህሪ የኔን ጸባይ፣ ምናምን ከእናንተ በላይ ማንም የሚያውቀው ያለ አይመስለኝም። እኔ ራሱ እንደእናንተ አላቀውም። አንዳንዴ በጣም ነው የምታውቁት ባህሪን። እና ያው ትንሽ ቁጡ ነኝ አደለ? የሆነ ነገር ስናደድ ምናምን የሆነ ማለት የምናደድበትም ነገር ምናምን ይሄ እንትን የሆነ ቀለል ያለ አይደለም። ግን ይሄ ለሰው ክብር ሲነሳ ሰውን ምናምን ምናምን አልወድም በቃ ሌላ ነገር እኔ ችግር የለብኝም። ማለት ይሄ መከባበር ምናምን ይሄ በቃ እንትን ነገር ነው፣ ግዴታ ነው። በህይወታችን ስንኖር መከባበር ግዴታ ነው። ካልተከባበርን ደግሞ ከእንደዚህ አይነት ህይወት ተለያይተን ነው መውጣት፣ ግዴታ ነው። በቃ ይሄ ነገር ምክንያቱም ሰው ማለት ክብር ተነስቶ ምናምን መቆየት የለበትም የሆነ ምክንያቱም ሁሉም ለራሱ ነው የሚኖረው፣ ራሱን ችሎ ነው የሚኖረው ማንም ማንንም ይሄ እንትን እያለ አደለም። እኔ ምንድነው መሰላችሁ የማምነው ነገር ያ ነገር ቢያስፈልገን እንኳን እዛ ህይወት ውስጥ መቆየት የለብን። በቃ ማለት የሆነ ሰው ላይክ የሆነ ሰው እኛን ይሄ እየረዳን እንኳን ቢሆን ክብር እስካስተጠን ድረስ ክብር ነስቶን እዛ ሰው ህይወት ውስጥ መቆየት መቻል የለብን። ይሄ ኩሩ ሰው መሆን አለብን በህይወታችን ስንኖር ስለዚህ ምንድን ነው እኔ ምንም ሰው ጋር የሚሄድበት ምክንያት ምንድን ነው? ከሰው ጋር ይሄ አብሮ ለመሆን ምናምን ምናምን የሆነ ሰባዊነት ያለው ሰው ምናምን ይሄ አገኛለሁ ላይክ ብዬ አስቤ ነው እንጂ ምንም ራሴን ሆነም አልሆነም ራሴን ችዬ ነው የምኖረው። ማንም እኔ ህይወት ውስጥ የሚጨምረው ነገር የለም ማለት ከጓደኝነት ምናምን ይሄ። በጣም በቃ ከእንደዚህ ሰው በህይወታችን ሲኖር ጥሩ ነው፣ ሰውን የመሰለ ነገር የለም። ምክንያቱም ምንም እዚህ ዓለም ላይ ቢኖረን ሰውን አይተካም። ምንም የሚተካው ነገር ስለሌለ ምክንያቱም ሁላችንም በአምሳሉ እስከተፈጠርን ድረስ ለአንዱ ሰው ደግሞ ሰው ግዴታው ነው። ስለዚህ እኔ እንደዛ ብዬ አስቤ ስለነበር ነው። አሁን ደግሞ ላይክ ብዙ ነገራቶችን ምናምን ይሄ ትዬ ምናምን ለማለፍ እየሞከርኩ የነበርኩት እንጂ ወይ የድሮዋ ሄለን ተቀይራ ምናምን አይደለም። ግን አንዳንዴ ነገራቶችን እስቲ ዝም ብሎ ምናምን ማሳለፍ መቻል ጥሩ ነው። ማለት አንዳንድ ነገራቶችን ማሳለፍ የሆነ ፈጣሪ የሆነ ስጦታ ይሰጠናል። ስለዚህ እንደዛ ብዬ ነበረ ያሰብኩትኝ እና እናንተም ደግሞ እያላችሁ ነበረ በቃ ከሕይወቷ አስወጪ ምናምን በእናንተ ሀሳብ ተስማምቻለሁ። ያው በእናንተ ሀሳብ ተስማምቼ ነው ዛሬ የመጣሁት። ማለት በቃ ማንም አያስፈልገኝም፣ ብቻዬን መቆም፣ ብቻዬን መጠንከር ሁሉ ነገር ብቻዬን እችላለሁኝ እና ከፈጣሪ በታች ሁሉንም ነገር እችላለሁ ከዚህ በፊትም ብዙ ነገሮች እያልፍ ያለሁኝ ስለዚህ የተፈጠረውን ነገር ደግሞ ስጠይቁኝ የሆነው እንዴት እንደሆነ ልንገራችሁ እኔ ያሰብኩት ምንድነው እኔ ቤት መቀየር ነበረብኝ የሆነ የዛኛው ያልተመቻቹ ነገራቶች ስለነበሩ ቤት መቀየር ነበረብኝ ከዛኛው ቤት መልቀቅ ነበረብኝ ማለት ነው እና ሳስበው ልክ? ቤቴ ደግሞ ያን ነው ሰው የሚያውቀው፣ የትኛውም ሰው የሚያውቀው ያን ነው። አሁን ይሄ አሁን የገባሁበትን ቤት ካከመሜራ መዋኔ ውጭ ማንም ሰው አያውቀውም። ያኛውን ቤት ግን የሚያውቁት ሰዎች አሉ፣ ያው እናንተም ታውቃላችሁ። ስለዚህ አንዳንዴ ደግሞ ምንድን ነው እንደዚህ አይነት ነገር ሲፈጠር ምናምን ደግሞ ቤት ምናምን ስቀይሩ ላይክ ማንም አያገኛችሁ ማንም ሰው ያገኛችሁም፣ ለምን ከህይወቴ ውጣ ውጪ ምናምን ጭቅጭቅ ውስጥ ሳትገቡ ከነዛ ሰው መራቅ ይሻላል። ስትርቁ ህይወታችሁ ውስጥ ማንም አይኖርም ምናምን እሱ ነገር ጥሩ ነው ብዬ ስላሰብኩኝ እኔ ቤት ቀየርኩኝ። ማለት ቤት ነው የቀየርኩት በእዛው እንጂ ምንም የጠፋሁትም ምናምን ነገር የለም። ለእናንተ ቪዲዮ ልሰራ ብዬ ነበር። ማለት ቤት እንደቀየርኩኝ ምናምን እንድታቁ፣ ያለውን ሁኔታ እንድታቁ ማለት ነው። ምክንያቱም የት ሄደች ብላችሁ መጠየቃችሁ ስለማይቀር ለዛ ብዬ ቪዲዮ ለሰራ አስቤ ነበረ። ግን ያው ቤት ሲቀየር ምናምን ያለው ፕሮሰስ ብዙ ስለሆነ አልቻልኩም ቪዲዮ መስራት። ስለዚህ ቪዲዮ መስራት ስላልቻልኩ በቃ ማለት ዛሬ በጣም ደከመኝ። ማለት ልነሳ ምናምን ምንም እግዚአብሔርን እጄ ላይ እንደዚህ ስልክ መያዝ ነው ያቃተኝ፣ ደክሞኝ ስለነበረ ማለት ነው። ምክንያቱም ቤት እኔ ለሁሉም ነገር ታቃላችሁ፣ አላፍትና ወስጄ ምናምን እንትን የምለው እና ወደዚህ ወደዛ ነገራቶችን ማስተካክለው፣ እኔ ማንም ሰው ከኔ ጋር ሆኖ ምናምን የኔን ነገር የሚያስተካክል ሰው የለም። ያው ታቃላችሁ ያስባለሁ። እና በቃ እነዚያ ነገሮች ስላሉ አሰብኩኝና ቪዲዮ ግን እሰራለሁ የዛን ቀን ቶሎ ጨርሳለሁ ብዬ ነበር። ለካ ቤት ውስጥ የቤት እቃ ወደ ውጭ ሲወጣ ይበዛል ይበዛል። በቃ እንዲህ የሁሉ ነገር አለኝ እስክል ድረስ ማለት ነው። ቤቱ ሲገባ ደ ይደበቃል ነው እቃ እና እንደዛ ሆኖ ለእናንተ ቪዲዮ መስራት አልቻልኩኝ። በቃ እኔ የምር የዛን ቀን ነበር ያሰብኩት፣ በቃ ነገ እሰራለሁ ምናምን ምናምን ብዬ እኔ አገር ሰላም ብዬ ምናምን ሌላ ነገር እንደጠፋው ምናምን ምናምን አይነት ነገር እና እኔ የትም አልጠፋውም። እና ያው ትላንትና እንግዲህ ቪዲዮ ላይ ምናምን በጣም ማይሆኑ ቃላቶችን ተጠቀመችና እንዲህም አይነት አለ እንዲህም ይቻላል ብዬ ምናምን በቃ ዋናው ነገር ቶሎ መረዳቴ ነው። ቶሎ መንቃቴ ነው። ዋናው ነገር እሱ ነው እና እናንተንም ከጎኔ ስለሆናችሁ ስለሁሉም ነገር በጣም ነው ማመሰገናችሁ ማለት ነው። እና ላሳያችሁ ደግሞ የነበረው ሊሰራላችሁ ደግሞ የነበረው ቪዲዮ ዛሬ ነው ማለት ነው የምሰራላችሁ። ምክንያቱም የነበርኩበትን ቤት ታውቁታላችሁ። ስለዚህ አሁን ደግሞ ቤት ስቀየር ደግሞ እናንተ ናችሁ ሬት የምታረጉልኝ። ከአስርም ይሁን ከመቶ አሁን ያለሁበትን ቤት ሬት ታረጉልኝ አላችሁ። እንግዲህ ያው ለእኔ ትሆናለች ብዬ አስባለሁ፣ እና ቤቴን ዛሬ ያሳያችኋለሁ ማለት ነው። አሳያችኋለሁ ግን በጣም ነው የምር። ፈጣሪ አክብርልኝ፣ ሁላችሁንም በጣም ነው የማመሰግነው ከጎኔ ስለሆናችሁልኝ፣ ስለምትደግፉኝ፣ ስለምታበረታቱኝ። ፈጣሪ አክብርልኝ፣ አመሰግናለሁኝ። ያው እንግዲህ ብዙዎቻችሁ የምትመኙልኝ ነገር አለ። ለእኔ በጣም ብዙ ነገር ነው የምትመኙልኝ እና ፈጣሪ የሆነ አሁን ላይ ተስፋ እያደረብኝ ነው ማለት ያው፣ አንዳንዴ ተስፋ በህይወቴ ይቆርጣል እና አሁን ደግሞ ተስፋ እያደረብኝ ነው። ምክንያቱም ነገራቶች ይስተካከላሉ ሁሉም ነገር ማለት በህይወቴ አዲስ ነገር ይመጣል ብዬ አስባለሁ። ስለዚህ ያን ያ አዲስ ነገር ደግሞ ሲመጣ አብረን ነው የምንደሰተው። ስለዚህ ብቻ የሆነ የሆነ ነገር እየታየኝ ነው እና እንግዲህ ምን እንደሆነ እንዴት እንደሆነ ምናየው ይሆናል ሰዓቱና ጊዜው ሲደርስ ማለት ነው እና አሁን ወደ ቤት ልግባና ቤቴን አሳያችኋለሁኝ ያስጠላል እንዳትሉ ያምራልም እንዳትሉ እውነቱን ተናገሩ እና ወደ ቤት እንሂድና ያለውን ነገር ደግሞ እዛ ደግሞ ምናወራ ምንጨዋወት ይሆናል እና እስከ ቪዲዮ መጨረሻ ድረስ አብራችሁን ቆይ እንሂድ

ደርሰናል። ቤተሰቦች ቤቴ ወይል እንግዲህ ይሄንን ይመስላል። እንዴት ነው? እኔ እየሻለሁ ቤት ይሻላል። አይ ኖን እንደብሻል እና ቤተሰቦች፣ አዲሱ ቤቴ ይሄንን ይመስላል። እንዴት ታያችሁት? እስቲ ልቀመጥ፣ ቁጭ። እና በነገራችን ላይ የጠፋሁት ቤቴን እንደዚህ ለማሳመር ነው የጠፋሁት እንጂ መጥፋት ፈልጌ አደለም። እና ጠፍቼም አደለም ከሀገር ነ አልወጣም፣ አይዟችሁ ማለት ነው የወጣሁ እንዳይመስላችሁ። እና ሳሎኔ ይሄንን ይመስላል። በደንብ አሳየልኝ፣ በደንብ አሳየልኝ፣ ሳሎኔን አሳየልኝ። እና ከዛ ወደሚቀጥሉት ክላሶች ምን ሄድ ይሆናል። እና እንዳያችሁት ይመስላል ቤቴ። እንዴት ወደዳችሁት? አልወደዳችሁትም? እና ወደፊት ደግሞ እንደዚህ አይነት የራሴ ቤት ይኖሮች። አሜን፣ መርቃችኛል። አሜን። እና ይህንን ይመስላል ቤቴ። በነገራችን ላይ የሁሉ እንደዚህ ትክም ያለኝ ይህንን ቤት ለማስተካከል ነው። እንግዲህ ያው ሴትም አይደለን ማስተካከል ቤታችንን ማሳመር ግዴታ ነው። እና አሁን ደግሞ ኪችን ላሳያችሁ። መተከለ እክፈተው እንግዲህ ች ይችን ትመስላለች። እዚህ ጋር እንጀራ እንጋግራለን። ትንሽም ቢሆን ሙያ አለችን እና ይህንን ይመስላል። አንድ ቀን ምግብ ሰርቼ እበላለሁ። ለእናንተ አበላችኋለሁ ነበር አይሆንም ለምን ግን ቤቴ ከመጣችሁ ምናምን እዚህ ክችን የተሰራ በእኔ እጅ የተጋገረ ና የተሰራ ወጥ የተጋገረ እንጀራ ትበላላችሁ እና ስትመጡ ደውል። እዚህ በኩል ደግሞ የእኔ መኝታ ይሄንን ይመስላል። መኝታ ቤት ላይ ማይ ጋድ እዚህ ጋ ልቤን የሚነካ አሸንግሚታል። ዛሬ ችልጅ ምንድን ነው የምትጨባለቅበት? ረጅ ወደዛ እንደምትሉ አውቃለሁ፣ ግን ትንሽ እንዝናና ብዬ ነው እና ይሄ ደግሞ መኝታ ክላሴ ይህንን ይመስላል። ወደዳችሁት ወዱታላችሁ ብዬ አስባለሁኝ እና ሰሞኑን የጠፋሁት እነዚህን ነገራቶች ለማስተካከል ነው። ስለዚህ እንትን አትዱን አትቀየሙ ብ ተስፋ አደርጋለሁ። እናንተ ወዴት ይጠፋል፣ አልጠፋም እና ብቻ ተወዱታላችሁ ብዬ አስባለሁ። በቃ በአጭሩ ተወዱታላችሁ በደንብ ብዬ አስባለሁ። አሁን ይህ ቤት ማንም አያውቀውም ከአንተ ውጭ ለአንድ ሰው አሳይና እንደዚህ አድርጌ እንደዚህ ምናምን ነው ማድረግ። እሺ ለማንኛውም እኔ እኔ ግን እውነት ለመናገር ያኛውንም ቤት ይሄ በጣም ነበር መወደው ምክንያቱም በጣም የሚያምር ቤት ነበር። ያኛውም ግን ደግሞ ይሄኛው ደግሞ ስፋቱ ምናምን በቃ ለመሮጥ ለብቼ ሲሆን ምናምን ለመዝለል ጥሩ ነው እንደዚህ ለመዝለል ከአልጋ ወደ ሶፋ ምናምን ለመዝለል ይመስላል። እንደወደዳችሁ ተስፋ አደርጋለሁ ግን ባትወዱትም ምንም ማድረግ አልችልም። ከዚህ ውጭ ጌትም ላመጣል እና ራን እንደሄድ ወይል እንግዲህ እና ብቻ ባጭሩ ዛሬ እንድታውቁት የምፈልገው ነገር ምንድነው መሰላችሁ? ያው እንግዲህ በእናንተ ብላችሁ የነበረ ከህይወትሽ ማስወጣት ያለብሽን ሰው ከህይወትሽ አስወጪ ብላችሁ ነበር። ከዚህ በኋላ ከቢኒም ጋር ሆነ ያው ከቢኒ ጋር ካልተገናኘው እንግዲህ ከእህቱ ጋር አልገናኝም። ስለዚህ ከቢኒም ጋር አልገናኝም። ከዚህ በኋላ በአዲስ መንፈስ በአዲስ ስራ በብዙ በአዲስ ነገር ነው የምታገኙ እና በነገራችን ላይ እሱን እሱን ከህይወቴ ማስወጣቴ ምናምን ቅር ብሎኛል እንደ እውነቱ ከሆነ ማለት ነው። ለምን በጣም እንጃ ጥሩ ሰው ነው ምናምን ለሱ ትልቅ አክብሮት ነበረኝ ምናምን፣ ግን ደግሞ አንዳንዴ የማይሆን ነገር ደግሞ ከሆነ በግድ ለምን አልሆነም ምናምን ብዬ ደግሞ ችክም ምን ሰው አይደለም እና ማለት በቃ የሆነ እንትን ነው የሆነ ነገር ሲሆን ምናምን በቃ ይሄ ነገር ለእኔ አልተፈቀደም። ለእኔ ስላልተፈቀደ በግድ ችክ ማለት የለብኝም ብዬ ነው ማስበው። እና እንደዛ ብዬ ስለማስብ ነው ይሄንን ውሳኔ ወሰንኩትኝ። እና ስለጥጠፍቺ ጠፍቼ ስላስጨነኳችሁ ቤተሰቦች፣ የኔም ቤተሰቦች ነው ውሃ ዘቡ የምናገረው አንዳንድ እኛ ምን አገባን አንቺ ብጠፊ ምናምን እንደምትለው አይኖ ግን የሚፈልጉኝ ቤተሰቦች አሉኝ ለና ለሚፈልጉኝ ነው ይሄንን መስ እየሰጡ ያለው እንጂ ለሁሉም አይደለም። እና የጠፋውበት ይሄ ይሄ ምክንያት ሆኖ ነው እንጂ ሌላ ምንም አይነት ምክንያት ኖሮኝ አይደለም። እና ከዚህ በኋላ አልጠፋም። እና ደግሞ ምንድን ነው መሰላችሁ፣ ካሜራማኔን አንድ ቀን አስተዋወቃችኋለሁ። ማለት ከስራ ካልተባረረ ነው። ግን በዚህ ባህሪው እኔ ሳላባረርሽውም አልቀርም። ትባረራለሽ። እሺ እሺ ይላል ደግሞ፣ አረ ተው እሺ። አደም ቢበል ከዚህ በኋላ እኔ እና እሱም ተስማምተናል። ምንድን ነው የተስማማ ነው ማለት፣ ማንም ሰው ላይክ አሁን እንደዚህ እንዴት ነው የሆነ ሰው ምናምን፣ ይሄ ከእናንተ እንትን የሆነ ሰው የካሜራ ማን ስልክ ይወስዳል ምናምን፣ ደውልለትና ዛሬ ቪዲዮ እንቅረጽ ይለዋል፣ ይሄዳል ነው በቃ። እሱ ማለት አይኑ እኮ እሱ ስራውን ነው የሚሰራው። እና እንቅረጽ ይለዋል፣ ይቀርጻል ምናምን ኤዲት አድርጎ እሱ ጋር ነው ያለው። ይፖስታል ማለት ነው ግን ምንድን ነው መሰለ እና እሱ ደግሞ አሁን የተነጋገርነው ነገር ማንንም ሰው ካለኔ ፍቃድ ማንም ሰው ቢደውልለት ምናምን ቪዲዮ እንዳይሰራ ተስማምተዋል። እንግዲህ ቃሉን አያጥፉም ብዬ አስባለሁኝ። ቃሉን ካጠፈ እግሩን ነው የምሰብርለት። ችግር የለውም። ከዚያ እሱም የእኔን እግር ይሰብራል። በቃ ሁለታችንም እግራችን ተሰበረ ማለት ነው። ተስማምተዋል ግን የእኔን አሰብረው እሺ። እኔ አንተን ነው የሰብረው። ለምን ጥፋት የምታጠፈው አንተ ነ ከዚህ በኋላ በቃ ማንንም እኔ ስፈልግ ብቻ ነው እኔን ብቻ ነው መቀርጽ ገብተዋል ሌላ ሰው እኮ ቅርጽ ያጽ ግን በእኔ ዩቲዩብ አደለም መቀርጾ በራሳቸው ዩቲዩብ እሺ እና ካሜራማኔ ባይዘው አንድ ቀን አምጥቼ አስተዋወቃችኋለሁ ማለት ነው አስተዋወቃችኋለሁኝ አንድ ቀን ከእሱ ጋር አብሬ ቪዲዮ ሰራላችኋለሁኝ እና አሁን እንግዲህ በአዲስ ነገር ነው የምንገናኘው ማለት ነው። እና ደግሞ እዚህ ጋር ሴርሞኒ አለች፣ የቡና ሴርሞኒ እንግዲህ ዛሬ አላፈለውም። የቡና ሴርሞኒ አለች እዚህ ጋር። ያላፈለውበት ደግሞ ምክንያት አንደኛ ቡና አልጠጣም፣ ሁለተኛ ደግሞ ማንም ማፈላለት ሰው የለም። እሱ ግን አፊ እያለኝ ነው። እሁድ ነው ዛሬ ቡና አፊ፣ እዚህ ቤት ቡና ካልተፈላ ይሄንን ቪዲዮ አልፖስትልሽም እያለኝ እያስቸገረኝ ነው። ስለዚህ ዳፍራለሁ እንዴ? ያ ዳፈራለ ውጭ ጠጣ። ለማንኛውም በሆነ አሁን ምን በዓል ነው? ምን በዓል ያለው? ገና ገና? ኧረ ገና የለም፣ ገና ለላ አለፈ እኮ። የካሜራ ማኖች ነገር ባይታዊ እንደዚህ ዞር ይልባቸዋል አንዳንዴ። እንቁጣጣሽ ነው ያለው። ከዚህ በኋላ ለእንቁጣጣሽ እንግዲህ እዚህ ቤት በእርግጠኝነት እኔ ብቻ አልሆንም ፈጣሪ ካለ ብዙ በቃ ቤቴ ሞልቷ አንተ አለ ከዛም በኋላ ደግሞ ልጆች ደግሞ ይኖሩኛል እስከዛ እወልዳለሁ በሁለት ወር ነው ሞልቶ ልጅ ይኖረኛል እስከዛ በነገራችን ላይ ሁለት ልጅ ይኖረኛል እስከ እንቁጣጣሽ ድረስ እና ቤቴ ሙሉ ነው የሚሆነው ግን ልጆቹ የማን ናቸው? ባለት አመጣለሁ አለ እንዴ ግልጅ ነው። እና ለማንኛውም ለበዓል አይ ቀልድ ቀልድ ሆኖ ሆኖሳለ ትንሽ እንጨዋወት ብለን ነው። ቀልድ ቀልድ ሆኖ ሳለ ለበዓል እንግዲህ ይሄ ቤት አምሮበት ተው፣ እኔ ቡና እያፈላሁኝ ምናምን ፏ እንልበታለን እና ብቻ ይህንን ይመስላል ቆይታዬ። በህይወቴ እ ያምር ግን ቤቱ ያምር። ከዛኛው ቤት እና ከዚኛው ቤት ምረጥ አንተ። ያኛው ቤት እንትን ባይዘዌ ያኛው ቤት ከጭንቅላታ እግዚአብሔርን ነው ብለች። ያኛው ቤት ከጭንቅላታችን እስኪወጣ ድረስ በጣም ነው የሚያስቸግረን ታውቃለህ። ማለት ያ በቃ የሆነ ኒንጃ በጣም ነበር ደስ የሚለው ያ ቤት። ያ ቤት በጣም ነበር ደስ የሚለው የቤት በጣም ሰው ይዞ ለመምጣት ይመቸኛል አላለም። ሰማችሁ? ሰው ይዞ ለመምጣት ይመቸኛል። አንደማ በኔ እጅ እኮ አንድ ነገር የምትሆነው እግር ነው የሚሰበረው ማለት ነው። አሁን እዚህ ቤት ማንም አይመጣም። ገብቶሃል? ይሄ ቤት የኔ ብቻ ነው። አንዳንድ ላይ ያንተም ይሆናል። እና ብቻ ያንን ቤት ማለት እስክንረሳው ትንሽ ይቆያል ምናምን ግን እኔ ይህኛው ስፋቱን ስለወደድኩት ቶሎ ነው አክሴፕት ያደረግኩት እና ብቻ ይሄን ያህል ካልን ለዛሬ ይበቃናል። እንግዲህ አለሁኝ እኔ ያልጠፋሁም ልላችሁ ነው የመጣሁትኝ እና ደግሞ ቤቴንም በዛው ላሳያችሁ ብዬ ነው የመጣሁት። የነበረን ቆይታ እንደወደዳችሁትኝ ደስ እንዳላችሁ ተስፋ አደርጋለሁኝ። ካሜራማኑን አንድ ቀን አስተዋውቃለሁ ብያለሁ፣ ፕሮሚስ ነው። በሌላ ቆንጆ ቪዲዮ እስክንገናኝ ድረስ በአዲስ ነገር እስክንገናኝ ድረስ እወዳችኋለሁኝ። ቻው